የህንድ ኦርቶዶክስ ቤተ ክርስቲያን ሰሞኑን በዚህ የጥቅምት ወር ላይ የሐዋርያው ቅዱስ ቶማስን ወይም ደግሞ ህንዳውያን ማርቶማ ብለው የሚጠሩትን ቅዱስ ባስሊዮስን ያከበሩበትን መቶ መስቀሎችን የቅዱስ ቁርባንን ስርዓትን አስመልክቶ ህንዳውያን ኦርቶዶክስ ክርስቲያኖች አብያተ ክርስቲያናቸውን እንዲህ በምንመለከተው የመብራት ብርሃን በማድመቅ እንዲሁም ደግሞ ልክ እንደ ኢትዮጵያ ኦርቶዶክስ ቤተ ክርስቲያን ጃንጥላዎቻቸውን ይዘው በመውጣት የእግዚአብሔርን ክብር ለመግለጥና ለማሳየት በማለት ዑደትና ዙረትን በማድረግ ህንዳውያን ክርስቲያኖች የማርቶማን በዓል በቅዳሴ በዝማሪና በቅዱስ ቁርባን እንዳከበሩት ከህንድ ማላንካራ ኦርቶዶክስ ቤተ ክርስቲያን የሚወጡ መረጃዎች ይገልጣሉ፣ ያስረዳሉ። የህንድ ኦርቶዶክስ ቤተ ክርስቲያን ብዙ ያልተወራላትና ያልተነገርላት ግን እጅግ በጣም ደማቅና አኩሪ ታሪክና ሐዋርያዊ አገልግሎት እየፈጸመች ያለች ቤተ ክርስቲያን ናት። የህንድ ኦርቶዶክስ ቤተ ክርስቲያን ልክ እንደ ኢትዮጵያ ኦርቶዶክስ ቤተ ክርስቲያን በሶሪያ ኦርቶዶክስ ቤተ ቤተ ክርስቲያን አንድ ሀገረ ስብከት እንደነበረች፣ ለዚች ቤተ ክርስቲያን መመስረት ደግሞ ከአስራ ሁለቱ የጌታ ደቀ መዛሙርት ወይም ደግሞ ሐዋርያት መካከል የሆነው ሐዋርያው ቅዱስ ቶማስ ቤተ ክርስቲያኒቱን እንዳነጻትና በዚያም ክርስቲያናዊና ኦርቶዶክሳዊ ህይወትን እንደሰበከ እንዳስፋፋ ከቤተ ክርስቲያኒቱ የሚወጡ መረጃዎች ይገልጣሉ ያስረዳሉ። እንግዲህ ብዙ ያልተነገረላቸውና ያልተወራላቸው በሂንዱይዝም በቡድሂዝምና በብዙ ከባድ በሆነ በአድና ጣዖት አምልኮ የተከበበችውና የተሞላቸው ህንድን የሚባረኩና ለህንድ በረከትና መጽናናት የሆኑት እነዚህ ኦርቶዶክሳውያን ክርስቲያኖች ከሁለት ነጥብ አምስት ሚሊየን እስከ ሶስት ሚሊዮን የሚደርሱ ህንዳውያን ኦርቶዶክስ ክርስቲያኖች በህንድና በአካባቢው እንደሚኖሩ መረጃዎች ይጠቁማሉ ያስረዳሉ ማለት ነው። የህንድ ኦርቶዶክስ ቤተክርስቲያን ከኢትዮጵያና ከሌሎች እህት አብያተ ክርስቲያናት የተለየ ነገር ሳይኖራት በዶግማና በዶክትሪን ከእኛ ጋር ብዙ የምትመሳሰልበት አጋጣሚ እንዳለ መረጃዎች ይጠቁማሉ ይገልጣሉ። ከዚህ በፊት የህንድ ኦርቶዶክስ ቤተክርስቲያን የተመሰረተችበትንና የሚያከብሩትን እጅግ አስደማሚና አስደናቂ በዓልን በተመለከተ በዚህ በንጋት ኮከብ ሚዲያ ዝግጅት መረጃዎችን አቅርቤላችሁ ነበር። ዛሬ ደግሞ የማርቶማ በዓል ወይም ደግሞ የቅዱስ ባሳሊየስ ብለው የሚጠሩትን በቤተ ክርስቲያን አነጋገር ደግሞ የቅዱስ ባስሊዮስን የልዳን በተመለከተ የህንዳውያን የበዓል አከባበር ምን ይመስላል የሚለውን መረጃዎችን ይችላችሁ። ቅርብ ያለው ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ደግሞ ሲለቀቁ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫ መረጃን ላይክና ሼር እያደረጋችሁ አብራችሁኝ እንድትቆዩና ይህንን የህንዳውያንን ታሪክና ባህል እንድትመለከቱ የሚጋብዛችሁ ሙልጌታ ስዩም ነኝ። የህንድ ኦርቶዶክስ ቤተ ክርስቲያን ከአስራ ሁለቱ የክርስቶስ ደቀ መዛሙርት በሆነው በሐዋርያው ቅዱስ ቶማስ የተመሰረተችና የታነጸች እንደሆነ ከህንዳውያን በተጨማሪ የኢትዮጵያ ኦርቶዶክስ ቤተ ክርስቲያንና ሌሎች አብያተ ክርስቲያናትም የሚመሰክሩትና የሚያረጋግጡት ታላቅ እውነትና ሀቅ ነው። ይህንን መሰረት በማድረግ በህንድ ውስጥ የኦርቶዶክስ ክርስትና እንዲስፋፋ ክርስቶስ እንዲመለክና እንዲሰበክ ከአምስቱ አብያተ ክርስቲያናት መካከል የሶሪያ የአቆባዊት ኦርቶዶክስ ቤተ ክርስቲያን ህንድን እንደ አንድ ሀገረስብ በመያዝ በዛ ታላቅ የሆነ ሐዋርያዊ አገልግሎትን እንደፈጸመችና በርካታ ነፍሳትን ለክርስቶስ ምርኮ አድርጋ እንዳቀረበች ታሪኳ ይናገራል ማለት ነው። እስከ ቅርብ ጊዜያትና ዘመን ድረስ የህንድ ኦርቶዶክስ ቤተ ክርስቲያን አንድ ሀገረ ስብከት ሆና በሶሪያ ኦርቶዶክሳዊት ቤተ ክርስቲያን የምትመራና የምትተዳደር ቤተ ክርስቲያን ነበረች። ከጥቂት ጊዜያትና ዘመናት በኋላ ልክ እንደ ኢትዮጵያ ኦርቶዶክስ ቤተ ክርስቲያን የራሷን የአስተዳደር ስርዓት በመወሰን ከሶርያ ኦርቶዶክስ ቤተ ክርስቲያን ጥገኝነት በመውጣት ጳጳሳትን፣ ፓትርያርክን የራሷን የአስተዳደር ስርዓት በማዋቀር ቤተ ክርስቲያኒቱ ራሷን ልትችላለች ማለት ነው። እንግዲህ የህንድ ኦርቶዶክስ ቤተ ክርስቲያንን ስናስብ በህንድ ውስጥ እጅግ በጣም የተንሰራፋውንና በቁጥር የማይገለጠውን የባዕድ ወይም የጣዖት አምልኮን እናስባለን። ህንዳውያን ከዚህ የጣዖት አምልኮ ጋር እየተፋጠጡ ነው ክርስቶስን የሚያመልኩት። ከህንዳውያን የህዝብ ቁጥር አኳያ ስንመለከት የህንድ ኦርቶዶክስ ቤተ ክርስቲያን አማኞች ቁጥር እጅግ በጣም አነስተኛ ነው። ከሁለት ነጥብ አምስት እስከ ሶስት ሚሊዮን የሚጠጋ ኦርቶዶክሳዊ ክርስቲያን እንደሚኖርባት ነው የሚገመተውና የሚገኘው የህንድ ኦርቶዶክስ ቤተ ክርስቲያን መቀመጫ ወይም መንበር በደቡብ ህንድ በምትገኘው ኬሬላ ተብላ በምትጠራው ከተማ ወይም ደግሞ መንደር። የህንድ ኦርቶዶክስ ቤተ ክርስቲያን መንበረ ፓትርያርክ ወይም ደግሞ ርዕሰ ሊቃነ ጳጳሳት ቅዱስ ሲኖዶስ የሚሰበሰብበት ስፍራ እንደሆነ በቤተ ክርስቲያኒቱ ታሪክ ይነገራል።

እንግዲህ፣ የሕንድ ኦርቶዶክስ ቤተ ክርስቲያን ስትጠራ የማላንካራ ኦርቶዶክስ ቤተ ክርስቲያን ተብላ ነው ወይም ደግሞ ማርቶማ የቅዱስ ቶማስ ቤተ ክርስቲያን ተብላ የሐዋርያዊ ቅዱስ ቶማስን አገልግሎትና ሐዋርያዊ ጉዞን ለማስታወስና ለማሰብ በቅዱስ ቶማስ ትጠራለች፣ ትሰየማለች ማለት ነው። እንግዲህ ከሰሞኑ በሕንድ ኦርቶዶክስ ቤተ ክርስቲያን የተከበረ አንድ ታላቅ የሆነ ኦርቶዶክሳዊና ሃይማኖታዊ ስነ ስርዓት በሕንድ ቤተ ክርስቲያንና አብያተ ክርስቲያና ዘንድ በደማቅ ሁኔታ ተከብሮ እንደነበር ከመረጃዎች እየሰማንና እያደመጠን እንገኛለን። የህንድ ኦርቶዶክስ ቤተ ክርስቲያን ልክ እንደ ኢትዮጵያውያን ክርስቲያኖች ለበዓላት እጅግ በጣም ትልቅ ቦታንና ትኩረትን የሚሰጡ ክርስቲያኖች ናቸው። በዓላት ከመምጣታቸው በፊት አስቀድሞ ልክ እንደ ገና እንደ ጥምቀትና እንደ መስቀል በዓል አስቀድሞው ህንዳውያን ክርስቲያኖች በዓሉ የሚከበርበትን ስፍራ በልዩ ልዩ ስነስርዓቶችና ባህላዊ መገለጫዎች በዓላቱን ስፍራ ያደምቃሉ፣ ያስውባሉ። እንደምንመለከተው በዚህ ስፍራ ላይ ዘመናዊ በሆነ የመብራት ብርሃን በመጠቀም ቅዱሳን ስዕላትን የጌታችን የኢየሱስ ክርስቶስን መስቀል በመግለጥና በማሳየት ቤተ ክርስቲያኒቱን በብርሃን ጎርፍ በማጥለቅልቅና በማስዋብ በዚህ ስፍራ ላይ ቅዱሳን ስዕላት መቤታችንን የቅዱስ ጊዮርጊስን፣ የክርስቶስን፣ የሌሎች ቅዱሳንን ስዕል በማሳየትና በመግለጥ እንዳውያን ክርስቲያኖች ይህንን የሐዋርያዊ ቅዱስ ቶማስን ወይም ማርቶማ ተብሎ የሚጠራውን በዓልና የቅዱስ ባሳሊየስ የልዳን በዓልን አስመልክቶ አስቀድሞ እንዲያሉ ቅድመ ዝግጅት ስራዎችን ህንዳውያን ክርስቲያኖች ያደርጋሉ ማለት ነው። በዓሉን በዚህ መልኩ ቅድመ ዝግጅት ካደረጉ በኋላ የበዓሉ ዕለት ህንዳውያን ክርስቲያኖች ሁሉም ማለት በሚቻል ደረጃ በበዓሉ ስፍራ በሚገኝበት ሰዓት ላይ የእግዚአብሔር የክብር ደመናን ምሳሌና አምሳያ የሆነውን ጥላን ወይም ዣን ጥላን በመያዝ በበዓሉ ስነ ስርዓት ላይ ይገኛሉ፣ ይታደማሉ። እንደኛ እንደ ኢትዮጵያውያን ክርስቲያኖች ቤተ ክርስቲያናቸውን እየዞሩ ጥላዎቻቸውን ይዘው መስቀላቸውን ከፍ አድርገው እያሳዩና እየገለጡ የህንድ ኦርቶዶክስ ክርስቲያኖች በዚህ በዓል ላይ ቤተ ክርስቲያናቸውን ዑደት እየፈጸሙ ወይም እየዞሩ ይህንን በዓልና ዕለት ያስባሉ ማለት ነው። እንግዲህ ህንዳውያን ክርስቲያኖች ይህንን በዓል ለማክበር መነሻ የሆናቸው ነገር ምንድን ነው የሚለውን ጉዳይ አንዳንድ መረጃዎችን ለማግኘትና ለመመልከት ቃኝቼ ነበር። ያገኘኋቸው መረጃዎች እጅግ በጣም በርካታና አስደማሚ ነገሮች ናቸው። እንግዲህ እንደ ህንዳውያን አነጋገርና የበዓል አከባበር ስነስርዓት የካኒ ሀያ ፔሩናል አቆጣጠርን ይጠቅማሉ። በኮታማን ጋላም ኬሪላ በሚገኘው የማርቶማ ቼሪያ ፓሊ የቅዱስ ቶማስ ቤተ ክርስቲያን ይህ የሚከበር ዓመታዊ በዓል ነው። በዓመት አንዴ የሚገኙበት መንፈሳዊ ስነስርዓት ነው። ስለ በዓሉ ማወቅ ያለብን ነገሮች ደግሞ የማርቶማ ባሳልየስ መታስቢያ ሲሆን በዓሉ በማላያም የቀን አቆጣጠር በካኒ ሀያ እንግዲህ ካኒ የሚለው የወራቸው ሀያኛው ቀን ላይ ማለት ነው በካኔ ሀያ ቀን ያረፈው የሶሪያ ኦርቶዶክስ ቤተ ክርስቲያን የተከበረው የቅዱስ ባሳሊየስ እኛ ባስሊዮስ ብለን የምንጠራው የሞተበትን ወይም ያረፍበትን ቀን አስመልክቶ የሚታሰብ ወይም የሚከበር ታላቅ የሕንዳውያን ኦርቶዶክስ መታሰቢያ እንደሆነ ዊኪፒዲያ፣ ጎግል፣ ሌሎች የሕንድ ኦርቶዶክስ አብያተ ክርስቲያናት የመረጃ ምንጮች ይገልጣሉ፣ ያስረዳሉ ማለት ነው። ቤተ ክርስቲያኑ ከቱማን ጋላ ማርቶማ ቸሪያላ ፓሊ ከተለያየ ማራንካራ ማርቶማ እንዲሁም የሶሪያ ቤተ ክርስቲያን በኬሪላ ከተማ ላሉ የያይቆብ ሶሪያውያን ወይም የሶሪያ ክርስቲያኖች ታዋቂ ሐዋርያው ጉዞ የሚደረግበት በዓል ነው። የቤተ ክርስቲያኑ ስም ማርቶማ የሚለው ሀረግ የሚያመለክተው ሐዋርያው ቅዱስ ቶማስን እንደሆነ ነው። ይህን ኦርቶዶክስ ቤተ ክርስቲያን ምንጭ የሚገልጠው ቅዱስ ቶማስ ማለት ነው፣ ማርቶማ ማለት ነው። በዓሉ ከመላው ዓለም የመጡ ምእመናንና ምእመናት ይሰባሰቡበታል። በበዓሉ በተለምዶ በርካታ ቀናት ልዩ ጸሎቶችን፣ ቅዱስ ቁርባንን የሚፈጽሙበትን በርካታ ደግሞ የአምልኮ ስነስርዓት የሚያከናውኑበት እለት እንደሆነ ነው። እንግዲህ ቅዳሴ ተቀድሶ ሳይቆርብና የክርስቶስን ስጋና ደም ሳይቀበል ይህን በዓል የሚያጠቃልልና ከበዓሉ የሚለይ ሰው እንደሌለ ነው ታሪካቸው የሚነገረው። ስለዚህ የበዓላት ሁሉ ማሰሪያቸውና መገለጫቸው የሆነው በቅዳሴ በመሳተፍ የክርስቶስን ስጋና ደም በመቀበል የሐዋርያው ቅዱስ ቶማስንና የቅዱስ ባሳሌስ የልዳን በዓልን ቅዱስ ቁርባን እንደሚያጠቃልሉት ነው። ህንዳውያን ይህንን በዓል የሚያከብሩት እንግዲህ በህንድ በኮታማንጋላም የሚገኘው ይህ ታሪካዊ ቤተክርስቲያን ኬሬላንና ጎቲክን ስነ ህንፃ ያዋህደ የቅዱስ ባሳሌስን የልዳን ቅርሶችን ያቀፈና ለተለያዩ ምዕመናን መንፈሳዊ ማዕከል ሆኖ የሚያገለግል እጅግ በጣም ታዋቂና ዝነኛ ቤተክርስቲያን ነው። ይህ ቤተክርስቲያን በሚገኝበት በኮታማንጋላም ከፍተኛ ክልል ባለው ከተማ የቅዱስ ቶማስ ቤተክርስቲያን የሚገኝበት እንደሆነ ነው። የማርቶማ ቤተክርስቲያን በህንድ ውስጥ ካሉት አንጋፋዎቿ ቤተክርስቲያናት አንዱ እንደሆነም ይህ ህንዳውያን ቤተክርስቲያን መረጃ መንጮች ይጠቅሳሉ። ከመጀመሪያዎቹ የክርስትና መቶ ዘመናት ጀምሮ በ455 ሐዋርያው ቅዱስ ቶማስ እንደተመሰረተ የሚታምን ሲሆን በ2 ዓመ ምት ክርስትናን ወደ ህንድ በማምጣት የተመሰክርለት ቤተ ነው ማለት ነው። እንግዲህ ሐዋርያው ቅዱስ ቶማስ ጌታችን ኢየሱስ ክርስቶስ ካረገ በኋላ ወደዚህ ወደ ህንድና ወደ ማዕከላዊ እስያ አካባቢ በ ማለት ነው። እንግዲህ ክርስቶስ ያረገው በ33 ዓመቱ ከሶስት ወር እንደተሰቀለ ቤተክርስቲያናችን ትናገራለን። ተገለጸች። ሐዋርያው ቅዱስ ቶማስ ደግሞ ክርስቶስ ካረገ በአምሳ ሁለት አካባቢ ወደዚህ ቦታ መጥቶ ክርስቶስን እንደሰበከ ቤተ ክርስቲያንን እንደተከለ ታሪኩና የቤተ ክርስቲያናችን ትውፊት ይገልጣሉ ያስረዳሉ ማለት ነው። እንግዲህ ከዛ ቀን ጀምሮ ነው እንግዲህ ይህን ኦርቶዶክስ ቤተክርስቲያን ከሶሪያ ቤተክርስቲያን ጋር የተሳሰረ ግንኙነትን በመፍጠር ይህን ኦርቶዶክሳዊ ቤተክርስቲያንን በዚች አካባቢና ሀገር እንዲስፋፋ ያደረገችው ማለት ነው። በ685 ወደ ህንድ የተጓዘው ቅዱስ ባሳሊዮስ የልዳ የሶሪያ ኦርቶዶክስ ቤተክርስቲያንን ምስራቃዊ አካባቢን የተቀበለው በዚህ ታዋቂ ቤተክርስቲያን እንደሆነ ነው የሚነገረው። ቅዱሱ በሴፕቴምበር 29 እንደ ፈረንጆች አቆጣጠር ማለት ነው በ685 እንደኖረና ይህን እንዳደረገ ይነገራል። ይች ቤተ ክርስቲያን ለጋራ አንድነት ምልክትን ሆና እያገለገለች ለሕንዳውያን መገናኛ መቀጣጠሪያ፣ እንዲሁም ደግሞ ይህንን በዓል ለማክበር ከአራቱም የሕንድና ከውጭ ካሉ አለማት የሚሰባሰቡበትና የሚገናኙበት እለት በመሆኑ ሕንዳውያን ክርስቲያኖች እንግዶችን ለመቀበል ይህንን በዓል ደግሞ በታላቅ ስነስርዓት ለማክበር ቤተክርስቲያናቸውን በብርሃን በመብራት በልዩ ልዩ ነገሮች በማስዋብ እና በማድመቅ ሁሉም ክርስቲያኖች ይህን ነገር ቅድመ ዝግጅት ያደርጋሉ። እንግዶች ከመጡ በኋላ እንደ ቤተ ክርስቲያናችን ስርዓትና አስተምሮ እንግዶችን ስርዓት ባለው መልኩ ተቀብሎ ቤት የአብርሃም ነው ብሎ ቤታቸውን ለቀው እንደሚቀበሉ እንደሚያስተናግዱ ታሪካቸው ይናገራል። ይህንን ቀን ሁሌ በየዓመቱ እየጠበቁ ወደዚህ አካባቢ የሐዋርያ ቅዱስ ቶማስ ማርቶማ ቤተ ክርስቲያንናና የቅዱስ ባሳልየስ የልዳን በዓል ለማክበር የሚገናኙበትና የሚቀጣጠሩበት ዕለት እንደሆነ ይነገራል ማለት ነው። እንግዲህ የሕንድ ኦርቶዶክስ ቤተ ክርስቲያን እንዲህ አለ እጅግ በጣም ደማቅ ታሪክ ያላት ቤተ ክርስቲያን። የሕንድ ቤተ ክርስቲያን በቅርብ ጊዜያት እንደሰማነው ታሪክ ከሆነ ከውስጥ የተነሱ የቤተ ክርስቲያን መልክ ይዘው ግን ኦርቶዶክሳዊ ያልሆነ ክርስቲያኖች ቤተ ክርስቲያኒቱ ላይ የይገባኛል ጥያቄ በማንሳታቸው የሕንድ ኦርቶዶክስ ቤተ ክርስቲያን ፍርድ ቤት ሁሉ ቀርባ ለሁለት የተከፈለችበትና በፍርድ ቤት ትእዛዝ የተነሱት የተሀድሶ ፕሮቴስታንት ክፍሎች ኦርቶዶክሳዊት ቤተ ክርስቲያንን እንደከፈሏትና ግማሹን ጠቅለው ይዘው እንደወጡ ታሪኳ ይናገራል ማለት ነው። እንግዲህ በዚህ ትግል ውስጥ ባለፉበት ሰዓት ላይ ነው የሕንድ ኦርቶዶክስ ቤተ ክርስቲያን ከዚያ እንዴት ከመከፈል ከታደሱ የፕሮቴስታንት ሴራና ውጊያ ተነስተውና አንሰራርተው ዛሬ ቤተ ክርስቲያናቸውን ለታላቅ ክብርና ከፍታ እንዳበቋ ታሪካቸው ይናገራል ማለት ነው። እንግዲህ በእኛም ሀገር የምንመለከታቸው ነገሮች ከህንድ ቤተ ክርስቲያን ካልተማርን በስተቀር ላይ በውጭም በውስጥም የምንመለከተውና የምናየው ፈተናና ጫና ቤተ ክርስቲያናችን ነገ ከነገ ወዲያ ዋጋ ሊያስከፍላት የሚችሉ ነገሮችን እያየንና እየተመለከትን ያለንበት ጊዜና ሰዓት እንገኛለን ማለት ነው። ህንዳውያን ይህን ሁሉ አልፈው ዛሬ በዓለም ወደ ሰላሳ ሁለት የሚደርሱ ሀገረ ስብከትን የህንድ ቤተ ክርስቲያን በዓለም ዘርግታ ከራሷ ከህንዳውያን አልፎ ሌሎች ሰዎችንና የሰው ዘርን በማስተማርና በማጥመቅ ለክርስቶስ ነፍሳትን እየማረከ ተመልካቾች በማቅረብ ትገኛለች ማለት ነው። የህንድ ቤተ ክርስቲያን አስተምህሮ እምነቷና ቀኖናዊ ስርዓቷ ከኢትዮጵያ ኦርቶዶክስ፣ ከግብፅ፣ ከኤርትራ፣ ከሶሪያና ከአርመን አብያተ ክርስቲያናት ዘንድ ተመሳሳይ የሆነ አስተምሮ ዶግማዊ ቀኖናዊ ስርዓት እንዳላት አለም አቀፍ የሆነ ቤተ ክርስቲያን ታሪካችንና ትውፊታችን ይነግርናል፣ ይመሰክርልናል ማለት ነው። እንግዲህ የህንድ ኦርቶዶክስ ቤተ ክርስቲያንን ለየት የሚያደርገው ነገር ምንድን ነው? በህንድ ውስጥ ከአንድ ቢሊዮን በላይ የሚጠጋ ዜጋ ባለበት ሀገር ውስጥ ከ2.5 እስከ 3 ሚሊዮን የሚደርሱ ክርስቲያኖች በዚህ የጣዖት አምልኮና ክርስቶስ በማይታወቅበት ሀገር ላይ በጽናትና በብርታት ራሳቸውን ለይተውና አቀባ በመኖር ክርስትናን የሚገልጡ ክርስቶስን የሚሰብኩ፣ ቤተ ክርስቲያናቸውን ደግሞ ለዓለም ከፍ አድርገው ለማሳየት እንዲህ ያለውን የማርቶማ ቅዱስ ባሳልዮስንም በዓልን የሚጠቀሙ ክርስቲያኖች በመሆናቸው ይህ በዓል በሚከበርበት ሰዓት ላይ በዓሉ ደመቀ አልደመቀ የሚል ነገር አይደለም የሚያስቡት። በዚህ በዓል ላይ ምን ያክል ነፍሳቶች ተማረኩ፣ ምን ያክል ነፍሳቶች ለክርስቶስ ቀረቡ፣ ምን ያክል ነፍሳቶች ወደ ቤተ ክርስቲያን ማህበር ተጨመሩ የሚለውን ጉዳይ ላይ ነፍሳትን የሚያጠምዱበት እለት በመሆኑ በዓሉ ከማድመቅና ከማሰብ ባለፈ አዳዲስ ነፍሳቶችን የሚያመጡበት ቀን በመሆኑ ለእኛ ለኢትዮጵያ ኦርቶዶክስ ቤተ ክርስቲያን እጅግ በጣም ትምህርት የሚሆነ ነው። እኛ የኢትዮጵያ ኦርቶዶክሱ ቤተ ክርስቲያን አማኞች በያመቱ በታላቅ ድምቀትና ስነ ስርዓት የጌታችን የኢየሱስ ክርስቶስን የጥምቀትን በዓል እናከብራለን። ግን በዚህ የጥምቀት በዓል ላይ ምን ያክል አዳዲስ ነፍሳቶች ተጠምቀው ለክርስቶስ ተማረኩ፣ ለክርስቶስ ቀረቡ የሚለውን ጉዳይ በእናይ በዓሉ የሀገር ገጽታን በመገንባት በዓሉ ደግሞ እንዲህ በድምቀት ከመከበር ባለፈ ነፍሳቶችን በመባረክ አዳዲስ የማያምኑ ሰዎችን ለክርስቶስ ምርኮ አድርጎ በማቅረብ አኳያ ብዙ መስራት የሚገባን ጉዳይ እንዳለ ከሕንድ ኦርቶዶክስ ቤተክርስቲያን የምንማረውና ልናደርገው የሚገባ ነገር እንደሆነ ከዚህ ከሕንድ ቤተክርስቲያን መማር ይገባናል ማለት ነው። እንግዲህ ውድ የንጋት ኮከብ ሚዲያ ቤተሰቦች ከሰሞኑ በሕንድ ኦርቶዶክስ ቤተክርስቲያን መቀመጫ በሆነችው በኬሬላ ከተማ የተከበረው የማርቶማ የቅዱስ ባሳልየስ የልዳን በዓልን በተመለከተ ቤተ ክርስቲያናቸውን ክርስቲያናቸውን ያስዋቡበትን በአደባባይ የተገለጡበትን ጥላዎቻቸውን ይዘው የክርስቶስን የእግዚአብሔርን የክብር መገለጫ የሆነውን ስነ ስርዓትና መስቀሎቻቸውን ከፍ አድርገው በማሳየት ያከበሩትን በዓል በተመለከተ ያዘጋጀውላችሁ መረጃ ይህን ይመስላል። በቀጣይ ጊዜ በአዲስ መረጃ እስክንገናኝ ድረስ ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ደግሞ ሲለቀቁ ፈጥነው ወደ እናንተ እንዲደርሷችሁ የደወል ምልክቷን በመጫን ላይክና ሼር ደግሞ እያደረጋችሁ የቻናላችን ቤተሰብ እንድትሆኑ እየጋበዝኩ የምሰናበታችሁ ሙሉጌታ ስዩም ነኝ።